አሰላሙ አሌይኩም ወራህማትላይ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምድላ ረብልአለሚን። ዛሬ እንግዲህ የምታዩት ይቺ የሸክላ ድስት ማለት ነው። ያው እንግዲህ ኢትዮጵያዊ መገለጫችን ነው አይደለም? እንደዚህ ቆንጂዬ የሆነች የምታምር ድስት ገዝታችሁ እንዴት አድርጋችሁ እንደምታሟሹ የማሳያችሁ ይሆናል ማለት ነው። ድስት የምትወዱ እንግዲህ፣ በድስት መስራት የምትወዱ ማለት ነው። ገዝታችሁ ያው የሚያሟሽላችሁ ሰው እንግዲህ ከምትፈልጉ ራሳችሁ ቤታችሁ እንዴት አድርጋችሁ እንደምታሟሹ ነው የማሳያችሁ ማለት ነው። የእናቶቻችንን አሞሻሸት ነው እንግዲህ እንደ ውጭ ሀገር እንደሚሟሽበት ሳይሆን በኢትዮጵያ አሞሻሸት ነው። እንግዲህ ወደ አሞሻሹ እንሄዳለን። መጀመሪያ የሚያስፈልገን ኩበት ነው። እንደምታዩት ኩበቱን ክስክስ አድርገን ከውስጥ እንጨምርበታለን ድስቷ ሙልት እስከምትል ድረስ ማለት ነው። እንደምታዩ እኔ ጭሱ ስለሚረብሽ ውጭ ላይ ነው እንደዚህ የጣድኩት። ኩሽና ውስጥ ምናምን ካደረጋችሁት ኩሽናው እጥን ነው የሚለው ፍን በቃ ጭሱ ማለት ነው። የኩበት ጭስ በጣም ከባድ ነው። እንደዚህ ከሆነ የምታነዱት ከላይም ከታችም ስለሆን የማነደው እና ውስጧን ሙልት አድርጊያት አለሁኝ ከስካሽ ኩበት። ከዛ ግጥም አድርገዋለሁ ዙሪያውን እንደምታዩኝ ከስርም ዙሪያውንም ኩበት ታሳቅፉት እና ታነዱበት አላችሁ እሳቱን። በደንብ መንደድ ያለበት በጣም ብዙ ሰዓት ነው የሚፈጀው። ቢያንስ ሶስት ሰዓት አራት ሰዓት አካባቢ እንደዚህ ይፈጃል። እንደዚህ ውስጡ ከውስጥ አድቅቀን ያስገባነው ኩበት ፉም ሆኖ እስከ አመድ እስከሚሆን ድረስ ማለት ነው። ሙልት አድርገዋለሁኝ። ቆይ ከፍቼ ላሳያችሁ። እንደምታዩት እንደዚህ ሙልት ካደረግን በኋላ ግጥም እናደርገዋለን። ይሄ በቃ አመድ መሆን አለበት፣ በጣም ብስል ብሎ ድስቱ እንዲሟሽላችሁ ማለት ነው። እንደምታዩት በጣም እየነደደበት ነው። ኩበት ያው ከጎረቤት ስለሆነ እንደዚህ ለምኜ ያመጣሁት ያው ያለኝን ብቻ አንድ እጄ ተጠቀምኩኝ። ከዛ በኋላ የውስጡ አመድ እስከሚሆን ድረስ እስከሚበስልልኝ ድረስ እንጨት ነው ከስር የምጠቀመው ማለት ነው። ኩበት በስፋት የምታገኙ ከሆነ ይሄ አሁን እየጨሰ ነው። ጥቁር ነው እንደምታዩት። በደንብ ነዶ ሲያልቅ ደግሞ ወደ ውስጥ አመድ ሁኖ እንትን ይጎድላል ማለት ነው። እንደዛ ጎደል ሲልላችሁ እንትኑን ግጥሙን ግልብጥ አድርጋችሁ እዛው መልሳችሁ ትከድኑታላችሁ። ከዛ በደንብ መንደድ አለበት። አሁንም ለምን እንደምታዩት የውስጡ ይሄ አሁንም ጭስ አለው ማለት ነው። እሳት ሁኖ ፍም ልክ አለ አደለ? ፍም ይሆናል። ከዛ ስታጠፉት አመድ ነው የሚሆነው ማለት ነው። እንደዛ እስከሚሆን ድረስ በደንብ ታነዳላችሁ። አሁን ወደ እስከ መጨረሻው አካባቢ ደርሻለውኝ እንደምታዩት ጭሱ እንትን ብሎ አልቋል። ፍም እሳት ነው የሆነው እፍ ብትሉት አሁን እንትን ስለሆነ ነው እንጂ ብርሃናማ ቦታ ላይ ስለሆነ እንትን አይታይም። በደንብ እፍ ካልኩት ግን እሳት መሆኑ ያስታውቃል። ጭስ የለውም። እንደምታዩት በደንብ ብስል ብሏል። እና ፍብዬ፣ እስኪ ስላሳያቸው ይሄ ሁሉ እንደምታዩ የምታዩት እሳት ሁኖ ነው። እና አሁን ይሄ ሲበርድ ምን ይሆናል ማለት ነው? አመድ ነው የሚሆነው። ስለዚህ ነዶ በደንብ አልቋል ማለት ነው። ከዛ ማደርገው ምንድን ነው? ሽሮ በጠብጣለሁ። አንድ ማንኪያ ሽሮ አደርግና ግን በፈላ ውሃ በጣም በፈላ ውሃ ጨምሬ እንደዚህ። መበጠብጠዋለሁ ማለት ነው። ቀጠና አድርጌ ነው መበጠብጠው ለምን ወፍሮ እንዲን ተከተክ ሳይሆን ግንፍል እንዲል ነው። እና የውስጡን አመድ ከደፋችሁ በኋላ እንደዚህ አድርጋችሁ ሹሮውን ትጨምሩበታላችሁ ማለት ነው። ሁሉንም በዛ አድርጌ ነው ያደረግኩት። ለምን ሙሉት ብሎ ቶሎ ፍስስ እንዲልልኝ ማለት ነው። አሁን ግጥም አድርጌ እንዲ እስኪ ገነፍል ድረስ ማለት ነው። ያው አንከርቴ እንዳያበላሽብኝ ግን ሲገነፍል አወጠዋለሁኝ እሳቱንም እንትን ስለሚለው ቡል ብሎ አመድ በአመድ ነው የምትሆኑትና ትንሽ ገጠም ታደርጉትና ወደ ላይ እስከሚመጣ ድረስ ማለት ነው። ከዛ መገንፈል ሊጀምር ሲል ተጠባውቃችሁ ወደ ዳር ታወጡታላችሁ። ልክ እንደዚህ እንደምታዩት ዳር እንዲፈስላችሁ ማለት ነው። ከዛ እየፈሰሰ እያለ ግልብጥ ታደርጓታላችሁ። ግጥሟን ልክ እንደዚህ ያው ድስት ታውቃላችሁ፣ ሙቀቱ ቶላ አይበርድም እና ውስጥ ያለው እንትን ሽሮ እስከሚያልቅ ድረስ በቃ ልክ እሳት ላይ ያለ ይመስል ይንፈቀፈቃል እና እንደዚህ መሆን አለበት። የሽሮ ድስት ስለሆነ ያው በሽሮ ቢማሽ ጥሩ ነው። ያው ሌላም ነገር ስለሚደረግ ምሳሌ የሙቅ ዱቄት ያገነፍሉበታል አንዳንዶች አንዳንዱ ደግሞ ንፍሮ ይቀቅሉበታል ግን እኔ ሽሮ ነው እንደዚህ የማደርገው ከዛ ግንፍል ካለ በኋላ ከላይ እንዳለ እንደዚህ ሙሉ ገላውን እንዲናካው ማድረግ አለባችሁ ሽሮ ከዛ የተወሰነ የተረፈውን ትንሽ እንዲንተከተክ እዛው ላይ ከዛ ዚጋ በፈላ ውሃ መልሰን ገላውን እንትን እንለዋለን ማለት ነው፣ እንገሽረዋለን ማለት ነው። ከዛ በደንብ እጥብ እናደርገዋለን በዛው በእንትኑ ውሃ በፈላው ውሃ ማለት ነው። በፈላው ውሃ እንደዚህ በደንብ እጥብ እናደርጋታለን። ምክንያቱም ጥላሸት ምናምን ስላለባት እሱን በደንብ እናስለቅቀዋለን። ከዛ ካጠብናት በኋላ በደንብ እንድትቀዘቅዝ ደግሞ ወደ ጎን እናስቀምጣታለን። ካስቀመጥናት በኋላ ከዛ በቀዝቃዛ ውሃ እናጠራታለን ማለት ነው። በቀዝቃዛ ውሃ በደንብ ጥርት እናደርጋታለን። ከዛ መጨረሻዋ ይችን ትመስላለች። እንዴት ናት? አታምር? በጣም ቆንጂ የሆነች ድስት ናት። ለሽሮ ተጋቢኑ ልትሰር ስትሉ ምናምን በጣም ቆንጆ ናት ድስት፣ በተለይ ለሽሮ ማለት ነው። ለሌላም ነገር መስራት ትችላላችሁ፣ ግን እኔ ለሽሮ በጣም ስለምወድ ታቆኛላችሁ እና ለሽሮ መስሪያ ነው የገዛኋት እና ያው እና እናንተም እንግዲህ ሽሮ የምትሰሩበት ድስት ገዝታችሁ እንዴት አድርገን እናሟሸው ብላችሁ አትቸገሩም ማለት ነው። የኔን ቪዲዮ አይታችሁ ማሟሸት ትችላላችሁ። ከዚህ በኋላ እንግዲህ ቁንጆ የሆነ ተጋቢ ነው ነው የሚሰራባት ያው ሰርቼ ደግሞ ተጋቢ ኖን ሰርቼ ባት ሽሮን ሰርቼ ባት የማሳያችሁ ይሆናል ማለት ነው። አሞሻሹ እንግዲህ እንደዚህ ነው። የእናቶቻችን አሞሻሽ ነው እንደነገርኳችሁ ማለት ነው። በኩበት ነው ጀበና ብትሉት ምናምን እንደዚህ ድስት ነገሮችን በኩበት ነው ሀገራችን፣ የሚሟሻው። ሌላ ሀገር ላይ ደግሞ ሌላ አሞሻሽ ካለው እንግዲህ ኮሜንት ላይ አስቀምጡልኝ። ያው ወደ ሰፊ ከተማ አካባቢ ምናምን እንደዚህ በክሰል ላይ ጥደው ሲያሟሹ ምናምን አይቻለሁኝ ወደ አዲስ አበባ ምናም እንደዚህ ሲያደርጉ አይቻለውኝ። በእርግጥ ከክሰል ላይ ክሰሉን እያያይዙና እዛ ላይ እያገላበጡ እንትን ያደርጋሉ። ግን እንደኛ ሀገር ማለት ነው ወደ ክፍለ ሀገር አካባቢ እንደዚህ ነው የሚደረገው። እንግዲህ ከፈለጋችሁን በእንደዚህ አይነት አሞሻሽ እንግዲህ ሰው መጠየቅ አይጠበቅባችሁም። እንደዚህ አድርጋችሁ ማሟሸት ትችላላችሁ በቀላል መንገድ። እንዲሁም ደግሞ ከፈለጋችሁ ውስጡ ላይ ብቻ ኩበት አድርጋችሁ ሙልት አድርጋችሁ ትገጥሙና ከከሰል ላይ ጥዳችሁ ማሟሸትም ትችላላችሁ። ጭሱን ምናምን ከጠላችሁት ማለት ነው፣ ከላይ የሚነደደውን ማለት ነው። ካልሆነ ግን የእናቶቻችን አሞሻሽ ይሄንን ይመስላል። በጣም ቆንጆ የሽሮ ድስት ነው የሚሆንላችሁ። ያው ቀዝቃዛ ውሃ ግን እንዳታስነኩት። ቀዝቃዛ ውሃ ከነካባችሁ ትኩስ ሆኖ ምናምን በተለይ ሽሮውን ስትበጥብጡም ሽሮ በፈላ ውሃ ነው መበጥበጥ ያለባችሁ እንጂ ቀዝቃዛው ከሆነ እንትን ይሰነጠቅባችኋል። አሁን ድጋሚ ራሱ ስትሰሩ ካሞሻችሁ በኋላ ሽሮ ልትሰሩ ስትፈልጉ የፈላውን ውሃ ወይም ሙቅ ውሃውን ነው መጀመሪያ ድስቱ ጋር ላይ መጨመር ያለባችሁ ማለት ነው ውዶችዬ፣ እንዳይሰነጠቅባችሁ። የዛሬ ቪዲዮ እንግዲህ ይህንን ይመስል ነበር። ቪዲዮን ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሽ እስከመጣ አላህ ሰላማችሁን ብዝት ያደርገው፣ ሀገራችንን ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።